ለጃፕሻ ሰፊ ነው። እኔ ለሁሉ ስኮር እየተጠቀምኩበት ነው። እና ሽንቱ ነክታው ምግቡን ልነቀው ነው። አሽንቱ የለውም፣ ሽንቱ የለውም። የቆይ ታጥቧል በሙቋ ምናምን ነው የታጠበ አሳ እኮ እኔ አላስቀ ያራዳል፣ ያራዳል እኮ እኔ አንተ ለማሳቅ የምጠይቀኝ ነገሮች ሁሉ አንተ በሚመችው ሙድ እየመለስኩልህ ነው። በነገራችን ላይ እውነትም ሊሆንም ላይሆንም ይችላል። ግን ብራዘር ያው ሁለታችንም ነው የምንጫወተው እኮ እኔ ብቻ አይ፣ ነው እሱን እኮ ነው የምልሽ። ሽንኩርቱ መብሰል አለበታ ትንሽ እኔ ምን አውቃለሁ አብሳዮችን ጠይቃቸው ሴቶች ሽንኩርቱ ይብሳል ፓስታ ማካሮኒ ሆነ በቃ አንድ ላይ ይብሳል ምን አባቱ ነው እኔ እሱ ወግና ምናምን በርበሬ የለም እንዴ በርበሬ በርበሬ እሱ በርበሬ ነው በእንትን ቋጥሬው እኮ ነው በምናምን አ ካገር ቤት አስመጥተህ አ የምር ከኢትዮጵያ ነው የመጣው ማዘር በቅርብ ጊዜ ሜዛ የመጣችው እንዴ ማዘር አብረው ነው እንዲ ያሉት እዚያ ታዲያ አንተ አንተ እግዚአብሔር ቀርበዋል በጣም ቅርቤ ነው በጣም በጣም በጣም ግን ተሳሰጠ ጴንጤ ሆንክ እንጂ እንደው ጃፒ ወንድሜ ጴንጤ እኔ እኮ ኦርቶዶክስ ቸርች እኮ ነው ያደግኩት እኔ ጴንጤ በመሆን ኦርቶዶክስ በመሆን አላምንም ምን እንደሆነ ታውቃለህ ጃፒኒስ ስለ ሃይማኖት ማውራት አልወድም፣ ግን ስለ መጽሐፍ ቅዱስ ነው። ገባ? አንድ አራዳ ስትሆን እኮ አንብበህ በራስህ ትረዳለህ። ተቃራኒ አይደለሁም ደግሞ። ማነው የፈለገው? እኔ ሃይማኖተኛ አይደለሁም፣ የሃይማኖት ሰው አይደለሁም፣ ልልህ ፈልጌ ነው። እኔ የእምነት ሰው ነኝ ነው አይደለም። መጽሐፍ ቅዱስ እንደዛ እንድንል ስለማይገፋፋን ለዛ ነው እንደዛ መለ። እሱን ተውና አሁን ወደ ምግብ። እስካሁን ጥሩ ጥሩ ነገር ሁሉንም ነገር መለስኩል። ስለ ፈጣሪ ደግሞ ሲወራ ለምድ ነው፣ ግን የቲክቶክ ላይ የማይወደው ህዝቡ የምር ስለ ፈጣሪ ሲወራ ትንሽ እንደ አንከራከርም። ጃብሻዬ ዶዶ እንከራከራለን። ለምን እኔ እናንተ የተለያየ መንገዱ ስለሆንን ወደ ክርክር ውስጥ ነው የምንገባው። አንተም የማታምንበት እኔ ደግሞ የአንተን ጉዳይ ስለማላምንበት ለዛ ነው። ኦኬ እሺ። አጋጣሚ መቼም ፈጣሪ ወደ እኔ ልኳል። አንድ ነገር ልንገርህ ጃፒ፣ ብዙዎቻችን ማለት ነው ከልብ አንተ ቆም በላይ አስበው። ብዙዎቻችን የሃይማኖት ስማችን ድርጅቱን ብቻ ነው በቃ ከፍ አድርገን የምናየው፣ እዛ ውስጥ የምናመልከው እግዚአብሔር፣ መጽሐፉ የሚያዘን ነገር አናወራ። ሴት ልጅ ደግሞ ለባልሽ አገልግ ይባላል። አንተ ሴቷን ትታ ወጣ ማስላለ አሁን ጭራሽ ስለ ሃይማኖት ልታወራ ነው? ተው ብያለው። አይ ነው እኔ እኮ ከሙ እንደ ሙዴ ኮ ነው የምትሄድልኝ እኮ ደስ የሚለኝ ብዙም ለቀቅ ለቀቅ አታደረግም። ለቀቅ የምታደረገው ነገር ይመቸኛል። በቃ ይመችል ግን ማለት ነው። መጽሐፍ ቅዱስ ማንበብ አለብን። እንዴት ምንድን ነው? መጽሐፍ ቅዱስ አነባለህ አንተ? መጽሐፍ ቅዱስ ስናነብ ህይወታችን ይቀየራል። ከሃይማኖታችን ወጣንልና እንልና ሞር ስለ እግዚአብሔር ማውራት እንጀምራለን። ገባ ስለ ሃይማኖታችን ካወራን እዛ አንተ መጽሐፍ ቅዱስ አንብበሃል? እስቲ ታፕታፕ አንድ ሰው እንኳን ታፕታፕ የሚያደርግ የለም። እናንተ ሶስት መቶ ምናም ሰው ቁጭ ብለህ ልክል። አረ ብዙ አላወራም ዝምተኛ ነኝ። አንድ ቲማቲም ልጨምርበት እ ድሮ ነበረ። ሁለትም ጨምርበት አለፊ። አረ እናረጃፒለስሞ ያ እንዴት ነው ጃፒ ኤንድ ዮሚ ሰላም ናችሁ? ሰላም ሰላም፣ እንዴት ነው ብራዘር? እግዚአብሔር ይመስገን። የዮሚ ካሜራን ግን እንዴት ነው? በጣም ያበረ ነው። ታውቃለህ፣ ምግብ እየሰራ ነው ዮሚ። የሚመቸው ምን ምግብ ነው እየሰራ ያለው? እዚች እንትነች ሱጎ ኦኬ ዌልካም ባክ። ያም ይ ናይስ። ስጎ በእንጀራ ለፓስታ ነው ወይስ ዝም ብለህ ስጎ? ስጎ በእንጀራ ለፓስታ ፓስታ አማርኝና ስጎ በእንጀራ። ኖ እንጀራ የለም ብራዘር። ኦኬ ኦኬ፣ በቃ በጣም ያበደማን። ጃፒ አንተም እስኪ ተማር አንዳንዴ ምግብ አሰራር ምናምን ተማር። ያም ይኔ ቆንጆ እ ቀለም አይ አንዳንድ ምግብን ብትማር አይከፋም። ከዛ እንደሱ ለማሰማሰምን ችግር አለ። ዌልካም ባክ ዜና፣ ምን ችግር? ቴንክ ዩ ምትኩ፣ ቴንክ ሶማች። እና እኔ የምላችሁ ጌም እየተጫወታችሁ ነው ወይስ እንዴት ነው? በቃ ይመቻችሁ፣ እንገናኛለን። ደስ ብሎኛል ስላየኋችሁ። የሆሚ ናይስ ቱ ሚቹ ማይጋ ይመቻ። እነሱ ገብቷል፣ ስራ ላይ ናቸው። ጃፒ አንቺ ለምን መቆመር ለምን አትጀምሪም? ታፕ ታፕ አያደርጉም። ዝናና ሁለተኛ አይኖ ግን እየተዝናና አንተ እኮ ብዙ ህዝቡ ብዙ የምትለው ነገር አለ፣ ተደማጭነት አለ። ከአፍ የሚወጣው ነገር ይወዳሉ። ለዛ ነው ሁሉ ሰው ቁጭ ብሎ የሚያየው ስራ ፈቶ በጠዋት። ስለዚህ መጫወት አለብህ ጌም። አንተ እንደ ፋራ ነህ። እንደ ስማ፣ አሁን እዚህ ጊፍት የሚሰጡት ሰዎች ብሩን ከየት ነው የሚያመጡት? ሰው ገድሎ የሚያመጣልህ ይሄ ነው ችግሩ። አሁን አንተ ስለ አንዳንድ የአዳም ጥንድ ደማመት ስለ ሃይማኖት ሲወራ ሃይማኖተኛ ነኝ ትላለ። ገባህ? ከየትም የሚያምጡት ትላለ። አንተ የኃጢአት ብር ለምን ትበላለህ? ሰው እግዚአብሔር እጅና እግር ሰቶህ። ሃይማኖተኛ ነኝ አላልኩም፣ ኮሬክሽን፣ ሀይማኖተኛ ነኝ አላልኩም አማኝ ነኝ ብለል። በእግዚአብሔር ቃል ነው የማምነው ነው ያልኩህ። እሺ ቀጥል፣ አውራ ጃፒ ላዳምጥ እኔ እኔ አሁን ላይ ጌም ምናምን በፊት እሰጥ ነበር ለሰዎች ሰርቼ ነው የማመጣው። አንተ የሚጠይቅ የለም እግዚአብሔር አይጠይቅ። አታውቅም ኬት እንደሚሰጡ አንዳንድ ሰው ስለሚያስደስተው ሰው ሲሰጠው ላይ እኔ ሰርቼ አሁን ጌም ጌም ጊፍት እሰጥ ነበር በፊት አሁን በቃ በቃ ለሁሉም ላገኘሁት ሰው ላይክ ቴንኪው ምናምን ሲደሰቱ በጣም ደስ ይለኝ ነበረ። በሰዓቱ ድሮ በፊት እንደዚህ ተንደፋድፎ ለእራሱ ይሄንን ከታትፎ እየበላ ለሰው ጊፍት ይሰጣል። ሰጥቼ አውቃለሁ። ምን ችግር አለው? አንዳንዴ ችግር የለውም። ለፈን እኮ ታረቃለህ የሚያስደስትህ ከሆነ ገባ ታደርጋለህ ገባ በፊት ነው በፊት ነው ገባ። አሁን አይደለም፣ አሁን እንደዛው አላደርግም። አሁን እስቱ ማች ብር መስጠት አግባብ ነው ትላለህ? በልካለሁ እኮ ሳይበዛ። የሆነ ማስደሰት ሰውን የሚያስደስታቸው ከሆነ ያገኙ፣ እኔ አልቃወማቸውም። እትፈን ደግሞ ደስ ይላል እኔ ራሴ ጌም እጫወታለሁ አንዳንድ ጊዜ አሁንም ራሱ እጫወታለሁ አንዳንዴ ለፈን ነው የምጫወተው ለምን አንተ ስጋ ገዝተ ጥሩ ነገር ለምረት በጣም ለሰው የምታደርገውን ነገር መጀመሪያ ለራስ ራስን የሚያስደስትን ነገር አድርገ እኔ ስጋ እኮ አልወድም ስጋ ምናምን እኮ አልወድም እኮ እኔ በጣም ቬጅትሪያን ነኝ ስራ ስሰራ ስጋ ምናምን አልበላም ዴይ ኦፍ ላይ ግን ስበላ በጣም ነው ምዝናናው። ስወጣ እበላለሁ። ስራ ላይ ስጋ ምናምን ሄቪ ጠንካራ ምናሽናበርበሬ ስማ፣ ቲማቲም፣ ሽንኩርት፣ በርበሬ በመኮረኒ እየበላ ዛሬ አጋጣሚ ነው አምሮኝ፣ የሚገርም አምሮኝ። ጠይቃቸው ጓደኞቼን እዚህ እንደዚህ ስበላ አይቶኝ አይቆም። ዛሬ አማረኝ የሆነ በቃ ወጥ የሆነ እንትን ነገር፣ ትኩስ ነገር አማረኝ እንጂ አብዛኛው ሰላጣ ብቻ ነው ፍሪጅ ውስጥ የሞላው። ሰላጣ ጭንቅላት ስትበላ ይቼ ካለው አንተ ነው ያንንትን ያየሁት። ጭንቅላት የምን ጭንቅላት? የሆነ የበግ ጭንቅላት ነው ምናምን ቀቅለህ ይሁን ሰርተ አንተ ነው ያየሁት። መነጸረ ነው ቢ መነጸረሽ አጉልቶት ይሆናል እንጂ ጭንቅላት አልበላውም። መነጸርሽ ምናምን ስለምትጠቀሚ ሜቢ የሆነ ነገር አንዳንዴ እንትን ዙም ያደርገዋል። አይ ነው እኔ አይደለሁም፣ መነጸር እኮ አልጠቀምም። መነጸሩ እኮ ማስካራ ነች ገባህ? አይ ለዛ ይሆናል። ጭንቅላት አየር መያዣ። አይ እኔ ጭንቅላት የምን ጭንቅላት እበላለሁ? እስኪ ስታስበው እንትና ነው ኦፕን ማይንድ የሚባል ልጅ ታውቀዋለህ? እሱም የትራክ ሹፌር ነው። የሚገርም ነገር ኦፕን ማይንድ በጣም ቤስት ፍሬንድ የነበረ አሁን ጠላት የሆነ ምንም ሳላረገው ጠላት። ትንሽ ብዙ አመት የነዱ ኢትዮጵያኖች ነካ ያደርጋችኋል አንዳንድ ጊዜ ብሎ ናችሁ፣ ይላላል እሱ ሰውዬ የእውነት ነምን፣ እሱ ሰውዬ ነው ማለት ነው። ጭንቅላት ቀቅሎ እንደዚህ ቁጭ ብሎ ይበላል። አላየውም፣ ያላየሁትን ነገር አላወራም። ስለ ስለሱ ማውራትም ከኔጋ ተጣልቶ ታውቃለህ። ከኔጋ ተጣልቶ ሆቴል ይዝ ያለው ችክ አስከካለው ምናምን ብዬ የሆነ ወይዬ ስለው ማለት ነው። ላጥ ብሎ ከአንዳንድ እኔ ሳልቀድሞ ሆቴል በስሙ ሊይዝለት ነበር። እዛ ጋር እኔ ሳልቀድሞ ሄዶ ሆቴል ውስጥ ገብቶ ይኸው ላሳያችሁ፣ ገላይን ታጥብ ያለው ታውቃለህ። አይታጠብም እሱ። ገለውን ታጥቦ ምናምን የሆነች ችክ ገዝቶ አምጥቶ ምናምን ብሎ አሳየ ሚዲያ ላይ። አረ እባክህ፣ የምር እንደዚህ አላልነው። ምንድን ናቸው እነዚህ በሽተኞች? ለምን ነገር እኔ እኮ ጃፕሻ ወጥሬ ወጥሬ እኮ ወጣ ብዬ እኮ ፏ ብዬ ምናምን ነው የምመለሰው። አንድ ሁለት ብርሌ ምናምን ሁለት አረጋለሁ። እግዚአብሔር ቃ ቸርች እሄዳለሁ። እግዚአብሔር ፊት ንሳ ገባለሁ፣ ኃጢአቴንም ንሳ ብዬ ከእንደገና ደግሞ ወደ ስራዬ እመጣለሁ። እሱ እኮ ወይዬ ማለት አለብህ፣ ወይዬ ማለት አለብህ።

አሪፍ እየሆነ ነው። ቅመም እኮ ነው ወጡ። ወጥ የሚያደርገው ወጡ ወጥ የሚያደርገው ቅመም ነው። የምጨመርበት ቅመሞች ያበዱ ናቸው። ያ አለ ታው እንዳረሰ። ኧረ አድርጌበት ጃብሼ። ኦ ማይ ጋድ ቁንደ በርበሬ የሚገርም ነገር ፈሰሰ ታውቃለህ፣ ሳልዘጋው በደምብ ማን በጣም ነው ማመሰግነው። ዋው እቶ ለዚህ እኮ ነው ኢትዮጵያኖችን የምወዳቸው እኔ። እግረ መንገዳቸው ምናምን ሲያዩኝ ፍቅራቸውን ገልጸው ነው የሚሄዱት። እንደ ኢትዮጵያዊ በእናት ነው፣ በጣም ታታሪ ወንድ ነው። ይሄን ነበር ማግባት አለች አንዷ። ደግሞ ያ ኢትዮጵያኖች እኮ ፍቅራቸው ለየት ያለ ነው ጃፒ። ለዚህ እኮ ነው በኢትዮጵያዊነት ይሞራው። ደግሞ ቂቷ ቂጥ መሰለኝ እንደዚህ አለች። ያ አርባ ምንጭ ዮሚ ወይ ወይ ወይ አንተ ጃፒ ቤት ዘለ ለመጀመሪያ ጊዜ አየው ገላ ተዋወቀ ጃፒ ይመቸኛል መቸኛል ጫወታው ድሮ ጃፒ። አሁን እንደዚህ ሰዎች አንድ ሁለት ሰው እኔ ጋር መጥቶ ተዋውቆኛል በሆነ መንገድ እና በዛ ነው የተዋወቅ ነው። እንዴት ነው የተዋወቅ ነው ጃፒ እኔ ጋር እንዴ መታል ድሮ በፊት ብዙም ተፍ ሳትል

የሚናገራቸውፖንት አላቸው ካልተመቸው ካልተመቸው ደስ የሚለኝ ጨራርጎ አድርገው ያባርርሃል። ማንንም ላይ አይመርጥም። አላይ ግዳ አደው ነው ለምን ብዙ ኢትዮጵያኖች ግን ማለት ነው ጃፒን ይከታተሉታል እና አያለ አንዳንድ ጊዜ ጨዋታውም ያስቀኛል። አንዳንድ ጨዋታ ሁሉንም ሳይሆን ኢትዮጵያ ስጥ አንተ ምን ነው ቆያ ቆይ፣ እንግዲህ እኔ ነው ጃፒዬ ብዙ ኢትዮጵያ ነው ጃፒን ቁጭ ብሎ ይሰሙታል፣ ወሬው ይመቻቸዋል፣ ምናምን እና በጣም ነው። ምን ለማለት ፈልጌ ነው? ፍቅራቸው በጣም በጣም በጣም እንደ ኢትዮጵያዊነት ፍቅር ያለው ሕዝብ እኔ በሕይወቴ እዚህ ቲክቶክ ላይ አይቼ አላውቅም። ፍቅራቸውን ሲገልጹ አይግለጹ እና እኔም እኔ ጋር መጥቶ ለምን እንደማይገልጹልኝ ስራ ስሰራ ምናምን፣ ግዴታ እኔ ጓገጭ ማለት አለብኝ፣ እንደ ጓገጭ ማለት አለብኝ። ጃፔ እኮ ኢትዮጵያዊ ወንድማችሁን እኔን መጥቶ እንደ ጃፒ ለምን አይጎበኙኝም? ምንድን ነው የሚፈልጉት? አርባ ምንጭ እንትና። አንተም እንደሱ ሹፌር ነህ? ለጊዜው አይደለም። ጃፔ ግን አሜሪካ ነህ? አንተማ፣ አሜሪካ አይደለሁም። ግን ከእሱ ጋር ከዮሜ ጋር አንድ ሀገር ነህ። የት ደንብ ይደሉ ጋምቤላ። ይህ መጀመሪያ ያደረገው ባንዲራ የካናዳ ባንዲራ ነው ያደረገዋል። ሁለት ባንዲራ አርጋለሁ። ዮሜ አንተ ካናዳ ነው የምትኖረው? ስጋ ቆራጭ ነሻ ብራዘር፣ ይሄ ካናዳ ትልቁ ስራ ስጋ መሸክሸክ ነው አሉ። በቃ አላይ ስጋ ለቲክታክ ሰዎች እኔ ማሳካፍላቸው ነበር ዛሬ ብዙ ነገር ቶሮንቶ ስለ እውነት አላውቅም። ስለ እውነት ሜቢ ከሁለት ሳምንት በኋላ ምናምን እመጣለሁ አብረና ሄዳለን ብዬ ነበረ ግን ዝም ብለህ ሳትነግረኝ። አሁን ቁም ነገር ልታወሩ ነው ለሁለት? ይኸው ብዬሽ ነው ጃብዬ። እኔ እኮ ጃፒ ብዙ ጊዜ ላይ ገስት ብዙ ገብቼ እንደዚህ እኮ አላወራም። በጣም ከጥቂት ሰው በጣም ቀርባ ኢኖ ወሬያቸው ምናምን ማውራት የሚችሉ ሰዎች ጋር ነው እንጂ ዝም ነው። ምሉ ደክሞኝ ምናምን ስለሆነ ብዬባይዘ ያየሁት አንተ ቤት ነው። ዮሚን የምር የምር ላይክ እኔ ሰው ቤት ሲገባ ይችላል አይደል፣ ሁለት ሶስት ቀን እኮ ተገናኘን። እንደዚህ በገስት ሁለታችን ሙድ ስለሌለን እንቀዳለን ያ የጌም ሰውም አይደለም ላይክ በስራ ላይ ያለ ገና ይሆናሉ ጌም መጫወት አለብኝ ብሎ እሱ ማን ጎን ለጎን መሸቀል ፈልጎ ነው መሰለኝ። ይጥሩት ኖ አይ ለጃፒ ኦኬ አጨርስና ስለ ጌም ለፈን እኮ ችግር የለውም። አንዳንድ ጊዜ ዝም ብለ ላይክ ሞር ኮፒሊንግ ታፕታፕ ታፕ እንዲያደርጉል አፑ ራሱ ኢንከሬጅ ያደርጋል። እንደዚህ ያርግ እንደዚህ ያርግ እንደዚህ ያርግ ምናምን ይላል። ሶ ለዛ ነው እንጂ ግዴታ ሰግጠ ምናምን እኮ አይደለም መጫወት ያለብህ። ኦኬ ዋህ ልጨምርበት ከዛ በኋላ እዛው ላይ ነው የምሰራው ወንድሞቼ ኡም መኮሮኒውን የት ነው የምትከተው እዛው ላዩ ላይ ዋህ ጨምርና ዋህ ሲፈላ ላዩ ላይ ጨም እንትን እላለሁ ጃብሻይ ይመችህ ግን ዮሚ ለማንኛውም እኔ አሁን ብዙ ቆየሁ እዚህ ይመችህ በእውነት ጃብሻይ እየመጣ ተጫወት። አጫወተኝ አንዳንዴ ልቀቅብኝ። ይመችሽ ያራዳ ልጅ ቴንክ ዩ ሲጫፍሻይ